ይህን አሳዛኝ ጉድ ስነግራችሁ መቼስ ልባችሁ እንደሚሰበር አውቃለሁኝ። ልባችሁ የሚሰበረው እውነተኛ የሀይሚ እና የቡሩኬን መለየት ማትፈልጉ እና የሀይሚ እህቶች ይህን ስሰሙ ልደነግጡ ትችላላችሁ። ነገር ግን ውዶች፣ ይሄንን ቪዲዮ እየቆረጣችሁ ትክታክ ላይ ወስዳችሁ ለጥፉት። ዛሬ ምነግራችሁ እስከ ዛሬ ሰምታችሁት የማታቁት አስባችሁት የማታቁትን ነገር ነው የምነግራችሁ። ከነ ማስረጃ መረጃ ከነ ስም ዝርዝር ሁሉንም ነው የምነግራችሁ። ላይክ ሼር አርጉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ተከታታዮች እንደምን ቆያችሁ? እኔ በጣም ነው ያዘንኩኝ። በጣም ነው ልቤት የተቃጠለው ማለት ነው። እኔ የምለው ግን ምን ያክል የሴት አረመኔ ብትሆኑ ነው ምን እንዴት ነው ይሄ? እኮ ቁማር ጨዋታ በሉት። ይሄ እኮ በሀይሚዬ እድሜ ላይ ቁማር ጨዋታ ማለት ነው፣ ቁማር ጨዋታ በሉት። እንደው ክርስቶስን እንደው ክርስቶስን ነው የምላችሁ፣ ምን አይነት ድልብ ናችሁ? ለካ ወዳን አይደለም ይችል የምትሰደበው፣ ለካ ወዳን አይደለም ሁላችሁ። ምን መሰላችሁ? እኚህ ሰዎች ምን ያደርጋሉ መሰላችሁ? በወር በወር መቶ አምሳ ሺህ ብር ለብሩኬ ይልኩለታል። እና ይህንን የምናደርገው የእናትህ ህልም እስከሚሳካ ድረስ ለሀይኒ ፍቅርህን እንዳትገልጥላት፣ ለሀይኒ ፍቅር እንዳትገልጥ እያሉ በወር በወር መቶ ሃምሳ ሺ ብር ይልኩለታል። ቃላት ገብተውታል። ጭራሽ ፍቅርህን እንዳትገልጥ የእናት ሳይሳካል እያሉ በግሩብ ተሰብስበው ብር እንደዛ እንደሚልኩለት እከሌ ማናት ምንድነው የሚለው ከነስም ዝርዝር ነው እየላቸው የመጣሁትኝ። አስቡት። በጣም ነው ያፈርኩትኝ። በጣም ነው የተናደድኩትኝ። ለካ እሱ ቁጭ ብሎ የሚሳደብ ስራ ፈት ነው ያለው። እንደነዚህ አይነቶቹ ሰገጢዎች ናቸው የሚያሰድጉን እኛን ማለት ነው። እንደነዚህ አይነቶቹ ናቸው እኛን ስራፈት የሚያስብሉን። እነሱ ሰርተው ገንዘብ ስለሚያገኙ ስለሚሰጡ፣ እኛ እንደ ስራ ፈት ተቆጠረን። እንደነዚህ አይነቶቹ ደደብ እኛን ያሰድባል። እሱም ተውት፣ እኛ እንሰደብ። መሰደብ ብርቃቸውን አይደለም። ዛሬ ብቻ አይደለም የተሰደብን፣ ሁሌ እንደተሰደብን ነው። እኔ በጣም ያናደደኝ ግን በሀይሚ እድሜ ላይ እንዴት ቁማር ትጫወታላችሁ? እናንተ ሴት ሆናችሁ እንዴት ወጣ እኮ ጉዳችሁ፣ ወጣላችሁ። እያንዳንድሽ ማንነሽን ታውቂያለሽ። ማነች ምንድነሽ ማንነሽን ታውቂያለሽ አንዷማ ወንድሜ ሞተ ብላ ስምንት ቀን ነው ያዘነችው እሷ ደግሞ ለነሱ ቤት እሱ ቤት ላለችዋ የቤት ሰራተኛ ደሞዝ ከፋይ እሷ ናት እሷ ናት እኔ በጣም ነው የተናደድኩኝ በጣም ነው የተበሳጨሁት። ይሄ ነገር በወርወር ብር ይልኩለታል የሚለውን ነገር ሰምቻለሁ ከዚህ በፊት ማለት ነው። ነገር ግን ይሄ ፍቅርህን እንዳትገልጥላት የእናትህ ሳይሳካ ምናምን የሚለውንም ሰምቼ ነበረ ከዚህ በፊት ማለት ነው። ነገር ግን በስነስርዓት ከታማኝ ምንጭ ሳላጣራ ከታማኝ ሰው ሳላጣራ አላወራም። ይሄ ደግሞ ለእነሱ የሆነ ችግር ይፈጥራል በሚል ነው አፌን አፍኜ የተቀመጥኩትኝ። ዛሬ ላይ ግን ሲብስ ሲብስ ሲብስ አሁን እሱ ጀነን እያለ ነው፣ ብሩኬ በሀይሚ ላይ ጀነን እያለ ነው። እንለያይ፣ እሷ የራሷን ትምረጥ፣ ከዚህ በኋላ እኔና የሷ ነገር አብቅተዋል ምናምን ይላል እየመጣ። ለምን አይዞ እኛለንልህ የእናተን ስኬት እና ስኬት ብቻ አስብ፣ አሳካ ምናምን ነገር እያሉት አዎ እሱ ቀስ ብሎ ይደርሳል። ከዛ በኋላ ፍቅርን ትገልጣለ። ቀስ ብለክ አሁን አትግለጥ ብለው እምቅ አድርገው ይዘውታል። ይሄ ልጅ እኮ ራሱ አይፈረድበትም፣ አይፈረድበትም። አሁን እሱን በግድ ነው የያዙት። በእርግጥ ብሩኬ ከሀይሚና ከገንዘብ ማን ትመርጣለ? የሚባል ገንዘብ ነው የሚለውን አስረግጬ ስነግራችሁ፣ ምክንያቱም እንዴት እንዴት እንዴት ዘና እንደሚል የኔ እናት የአራት ልጆች እናት ምናምን እያለ እሺ እያቆለባበሰ እሷን በእንደዚህ አይነት ነገር ሴት ልጅ ናት እየሰከሳት የራሱን ህልም ያሳካል የእሷን እድሜ ይቀጫል እሷ ግን አንድ ቀን በእኔ ነው እኮ እዚህ የደረስከው ብላ አታውቅም ለምን ፍቅር ስላሸነፋት ፍቅር የሚባለው ነገር ስለገዛት እሱ ግን ጥቅም የሚባል ነገር ገዝቶታል። ማንነሽን እያንዳንድሽ ታውቂያለሽ። ምድረት ሸለፈታም ማለት ነው። በሃይሚ ላይ በሃይሚ እድሜ ላይ ቁማር የምትጫወቱ ናችሁ። ይሄ እኮ ቁማር ጨዋታ በሉ ተቁማር ጨዋታ አይተናነስም። በሰው እድሜ ላይ ማለት ነው። በሰው ፍቅር መሃል ገብታችሁ። ሌላው ነገር ደግሞ የሆነ ሰው ያቃል ስለ ብሩኬና ስለ ሀይሚ ሚስጥር ማለት ነው። ማለት ስለ ብሩኬ ሚስጥር እና ለዛ ሴትዮ ያቃብላታል ሚስጥር ከዛ በኋላ እሷ ደግሞ ለዛ ሰው ብር ትሰጠዋለች። የቡርኬን ሚስጥር እንትን እንዲል ማለት ነው እንዲነግራት ብር ትከፍለዋለች። ይች ቅምጥ ድልብ ማለት ነው ሰገጤ አንቺ እንደ ቆመሽ ቅሪ፣ መድኃኔ ዓለም አቁሞ ገትሮ ያስቀርሽ ያስቀርሽ፣ አሚን። በያንቺ ፋራ፣ በዚህ በአንድ ፍሬት ልጅ ላይ፣ በዚህ በአንድ ፍሬት። የዘመናችን ሀይሚ ማለት እኮ የዘመናችን እትዬ ጣይቱ እኮ ነች። ጅግና አትበገሬ ነች። የዘመናችን የአሁኑ ዘመን እትዬ ጣይቱ እትዬ ጣይቱን የሕይወት ታሪክ የድሮውን ግቡና አዳምጡ። ምን ታዳምጣላችሁ እናንተ ሰገጤዎች ማለት ነው። ሰገጤ ሁላ ማለት ነው። ድልብ እኔ በጣም ላይ ተናደድኩ፣ በጣም ነው እንዲህ። ብሩኬ ከመሬት ተነስቶማ እንደዝ ቀብረር ቀብረር አይልም ምናምን ነገር እላለሁኝ። ለካ እነሱ የልብ የልብ እየሰጡት ከዛም ሽና አድርገው ይዘውት ይሄንን በወር ሌላው ነገር ደግሞ ትን ግባ ትክታክ ግባ የሚሉ እራሱ እነሱ ናቸው አሉ። ትክታክ ግባ፣ አንበሳ እናወርድልሃለን፣ ትክታ፣ እሱንም ከበር እናረጋለን፣ አንተ ቶሎ ቶሎ ብለ የሙሽዬን አሳካ ለእሷ ፍቅር የሚባል በጭራሽ እንዳትገልጥላት የአንተ የሙሽዬ ሳይሳካ ምናምን እያሉ እምቅ አድርገው ነው የያዙት። አስቡት እንግዲህ እኔ በጣም ነው የተናድኩት፣ ማመን ያቃተኝ በጣም በጣም ይህን ከሰማሁ በኋላ በጣም ነው ያለቀስኩትን ስልኩን ዘግቼ ይሄንን መረጃ የነገረኝ ሰው ስልኩን ዘግቼው በጣም ነው ያለቀስኩት። እዛ አሁን የማላለቅ ሰው ባለፈው ለታ ብሩኬ ተሰደደ ሲባል ስላለቀስኩኝ መሳለቂያ ስላደረጉኝ ነው። እኔ ማንም ሰው በእኔ እንዲሳለቅ አልፈልግም። በነገራችን ላይ ማንም እነሱ ማናቸው የሚሳለቁት? እኔ ኮ ለሴት ልጅ ጠበቃ አይቆምኩኝ። እመኑኝ፣ እመኑኝ፣ እመኑኝ፣ እመኑኝ፣ እመኑኝ፣ ሀይሚን ደሞኔ አነግሳታለሁኝ። እመኑኝ፣ መቼም በሀይሚ ተስፋ አልቆርጥም። መቼም ማለት ነው። ሀይሚ ነግሳ አምራ ደምቅ አብባ ማለት ነው። አሳያችኋለሁ። አሳይሻለሁ እያንዳንድሽ ጉድሽን እያመጠው እየዘረገፍኩኝ አሳይሻለሁ። ሁልሽም ዳር ትቀሪያለሽ። ብሩኬና ሀይሚ ግን እጅ ለእጅ ተያይዘው ይሄንን ሁሉ ነገር አልፈው አንድ ቀን አንድ ቀን ህይወትን ይመሰርታሉ። አንድ ቀን ይጋባሉ። ይሄ የማይቀር ነው። ግን አሁን ላይ እያደረጋችሁት ያላችሁትን ቁማር ዋጋ ትከፍልበታለሽ፣ እያንዳንድሽ ዋጋ ትከፍልበታለሽ፣ እያንዳንድሽ መብርሃንን ዋጋ ትከፍላላችሁ። ሴት ሆነን በሴት ልጅ ላይ እንደዚህ አይነት ቁማር! ማናችሁ እናንተ እነሱን አዛ የሆናችሁት ማናችሁ? ምንድናችሁ ነው? እኔ ገረመኝ፣ ግጣም ግራ ገባኝ። በእርግጥ ገንዘብ ሴጣን ነው፣ ሁሉን ያሳስታል። ግን ቢሆንም እኮ ሲበዛ ይከብዳል። ይህ እኮ በሀይሚ ድሜ የቃቃ መጫዋት እኮ ነው። ይቺ ልጅ እኮ ያለ አንድ ምክንያት የማንንም ይልጥ እየመጣ አፉን አይከፍትባትም። የማንንም እከክ እየመጣ አፍቃሪሽ ነኝ ላግባሽ፣ ልነጠፍልሽ፣ ልፈለጥልሽ፣ ታቶ ተሰረውልሽ፣ ትሸርት አሰረውልሽ እያሉ ልጋጋቸውን እንትን የሚሉት መልስ እንዳሰጥ ዝም በል ተው እያሉት ነው። ለሱ ማለት ነው ተው ምን አገባ ስለሷ እያሉት ነው። እኮ ነው እነዚህ እነዚህ። አዎ እኔ እኮ በጣም ነው የምናደደው። ማንም ልጋጋ መጥቶ ለእሷ የማይመጥናት ወንድ ሁላ መጥቶ አፍቃሪ ነኝ፣ ሞትኩ፣ ፈለጥ ተፈለጥ፣ ተቆረጥኩ እያሉ አፋቸውን ሲከፍቱ ዝም። ልክ እዚ ጋር ሲመጣ ካሜራ ላይ ግን የኔ ፍቅር የኔ ፍቅር ብሎ አያውቅም። የልጆች እናት ነው እንጂ የልጆች እናት ቅማምዬ ምናምን ነገር፣ አንቺ ምለኸኛ እኔ ምለኸኛ እያለ ይሰክሳል። እዛ ግን ስራውን ይሰራል ውስጥ ለውስጥ ማለት ነው። እያንዳንድሽ ጉድሽን ስሰማ እያመጣው። ውዶች ስም ዝርዝራቸውን ልቀቂ ካላችሁ እለቅላችኋለሁ፣ ከነ ድምጣቸው ልቀቂ ካላችሁ እለቃለሁ። እናንተ የኔ ውድ ቤተሰቦች የምታከብሩኝ እንዳትቀየሙ ብዬ ነው እነሱን እነሱ እንድምፅ ያላስገባሁት ውዶች ውዶቼ ልችግር የለውም ካላችሁኝ ደግሞ ልጥፋ አረግላችኋለሁኝ እኔ ከሀይሚ የሚበልጥብኝ ምንም ነገር የለም ምንም ነገር ሁሉም ከሀይሚ በታይ ነው ሁሉም ሁሉም ሁሉም ከሀይሚ በታይ ነው በሀይሚ የመጣ እኔ አንገቴን እሰጣለሁ ለእሱ አይጠቅማትም እንጂ አምኖ የተናደድኩት በጣም ነው ያረድኩትኝ በጣም ማለት ነው። ሰው የላትን ብላችሁ ነው እንዴ? ሰው የላትን ብላችሁ ነው? ሀይሚ አለን፣ እኛ እህቶቿ አለን፣ አለን። ከዚህ በኋላ ከዚ በኋላ አለን። የንጽህና አምላኳ የንጽህና ልብ አምላኳ ጉዳችሁን ያወጣላችኋል። ይችል ንጹህ ነች። በወደደች ባፈቀረች ታምና በኖረች ጭራሽ ከምትወደው ሰው ለመለየት እሱ ከእሷ እንዲርቃት የምታደርጉትን ነገር አቆም። እያንዳንድሽ ታቆሚያታለች፣ ታቆሚያታለች። ማንሽም ምንሽ ምንም አደልሽም፣ ምንም አደልሽም። ዛሬ ስለሰጠች ተወደሽ ሊሆን ይችላል። ነገ መስጠት ስታቆሚ ከቆሻሻ ራሱ አትቆጠሪም። ስታሽቃብጭ የነበርሽ አሽቃባጭ። ማንም ሰው ከሰጠ ይወደዳል። አዎ ምንም ነገር ሳይደረግላት ግን በንጹ ልቧ የምትወድ ሴት አለች።